የሽቶ ማኖሪያ የተቀደስሽ መዓዛሽ ያማረሽ ሽቶ ያለሽ ውዳሴሽ ብዙ ነው እናታችን ይህን ስምሽን እያሰብነው መስናኛችን የብርሃን እናትሽና የብርሃን ወደ ስምንት የሚሆኑ ማርያም ተብሎ የተጠሩ አሉ የእሷን ማርያም የሚለውን ስም ስናነሳ የዓለም መፈጠር ጭምር ነው ትዝ የሚለን አለም የተፈጠረው ማርያም ስለሚለው ስም ነው ምክንያቱም አለምን ከመፍጠሩ በፊት እግዚአብሔር በልቡናው የዓለም ክፉ እንደሆነ ያውቀዋል ጠማማ እንደሚሆን በእግዚአብሔር ላይ እንደሚነሳ ህጉን እንደሚተላለፍ ከሕይወት ይልቅ ሞትን፣ ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቀዋል። ያንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበር። የአዳም የበደሉ ተራራ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበር። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበር። ያችም ቅድስት ድንግል ማርያም ናት። አዳም በኃጢአት እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ክርፋት እንደሚታይ እንደሚያዝ ለእግዚአብሔር በታየበት በዚያው ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ ማዛ መለኮትን የወለደች እመቤታችን የፈውስ ሙዳይ ለእግዚአብሔር ትታይ ነበር። አዳም የብርሃን ልብሱን ከነሚስቱ ተገፎ በግራጋንንት እንደሚጠቀጠቅ በታየበት በዚያው ዓይን ከድንግል ማርያም የብርሃን ልብስ እንደሚሸመንና ያንን ልብስም ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ስራን ከነሰሪው አንድ አደርጋ የምትይዝ እውነተኛ አይቱ የሸማኔ ጉድጓድ፣ የልብሳችን ቤት፣ የርቃናችን ክዳን እሷ እንደምትሆን በእግዚአብሔር ዓይን አስቀድማ ትታይ ነበር። ዓለም ከመፈጠሩ በፊት ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣንም ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ማርያም ቅንነቷ አይታይ ነበረ። ፍጥረቱ እንስሳት አራዊቱ ታይቷል። ሲታይ ግን ዓለም ከነጥፋቱ ሲታይ እመቤታችን ከነቅድስናዋ ትታይ ነበር እና እግዚአብሔር ዓለም ከመፈጠሩ በፊት ዓይኑ ያረፈባት መሬት እመቤታችን ነበረች። ዓለም እመቤታችን ለማመስገን ተፈጠረ የተባለበት ምክንያት እሱ ነው። ስንፈጠር እንደምንበድል ካወቀ እግዚአብሔር፣ ስንበድል የሚያነሳን ደግሞ ከድንግል ማርያም ሰው ሆኖ መሆኑን እግዚአብሔር ካወቀ ዓለም የተፈጠረው ማርያም ስላለች ነው። ማለት እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ነው። በእሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኑሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። እንደምንጠፋ ሲያውቅ ለመፈለግ ፈጥሮናል። ሊፈልገን ሲያስብ እቦቲቱን በግ አስቀድሞ በግት ንጽት በጊት እሷን የረኛችን እናት እሷን አስቀድሞ አስዋት ነበረ። ቅዱስ ኤፍሬም ሲናገር ስለዚህ ነገር እንዲህ ይላል። የበጎች እረኛ ከላይ ከሰማይ ወረደ ንጽት በጊት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማኅፀኗ አደረ። እረኛው እየተናገረ መጣና ከእሷ ማኅፀን ሲደርስ ዝም አለ መሷይተ ሆኖም በደሙ አነጻቸው፣ ረሃባቸውንም ስጋውን ፈትቶ አዳናቸው። ብሎ ይነገራል ስለ ድንግል ማርያም። በመጽሐፍ ቅዱስ ቁ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል፣ አይን ላለው ሰው ግን። እንበል እንዳመመና መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል። አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? ሰላሳ ቅን የሚቀኙ ሐዋርያቱ፣ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል። በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች አሰበች። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሀሳቧ ድረስ ገብተው ጽፈዋል መንፈስ ቅዱስ ገልጦላቸው። መልአኩም እንዲህ አላት ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቷ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናክብሯታል

እናንተ ወንድሞች ወይ አንዷችሁ ለአንዳችሁ ምን በሉ ተብሏል? ጸልዩ። ድንግል ማርያም ከአማላጅነት በላይ እናታች እናት መሆን ነው ትልቁ። አሁን እናትህ እንጀራ ታብላህ የሚል መጽሐፍ ቅዱስ ይመስታለች ጅሉ። እስቲ ድና እንግዲህ እናት እናት ልጇን ታጥባ የሚል መጽሐፍ ቅዱስ ላይ የለም ብልና ትሞታል። እናት ልጇን ትታቀፍ የሚል መጽሐፍ ቅዱስ ላይ አለ በል ደግሞ። እናት ህፃኑን ማጠብ አለባት የሚል አለ በል ደግሞ በእናትነት ስም ተጠቅልሏል። እስኪ በእናትነት ተጠቅልሏል። የእመቤታችን ለእኛ ልታደርገው የሚገባ ትልቁ ስጦታ እናት መሆኗል። እንዲሁም አባጆች ስንለው እንደሆነ ታውቃላችሁ። ስለ ንግስትነትሽ እመቤቴ ነሽ በሉስላች፣ ስለ ርኅራሄሽ ደግሞ እናቴ ነሽ በሉስ። ስለ ርኅራሄሽ ምን ነሻ እናት መሆን ራስ ቅልኝ ያቁ የሚገባን አይደለም ሰው ለመባል አንዱ መስፈርት ድንግል ማርያምን እናቴ ብሎ መጥራት ነው ኬታ መጣሁት ከመጽሐፍ ቅዱስ ከኔ ጋር በሉ ሰው እናታችን ጽዮን ይላል ማን ነው እናታችን ጽዮን የሚለው እንደዚህ እንደው የድንግል ማርያም ህፃን ከመሆን በላይ የምፈልገው ነገር የለም የእሷ ልጅ ሁኜ አድሎኝ ተገንቶ ነው እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ፣ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆኑ የእሱም ትህትናው ነው። የእኔ እናት ለእናንተም እናት ትሆናችሁ። ልጅ አልሆንም ይባላል? ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማህፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረች እናት ምሪታች። አንዱ ሔዋን እኮ ፍዳ መቁጠር ያስጀመረች፣ አመተ ምሕረት ምሕረት እንድንቆጥር ያደረገችን እናት ምሪታች። አይኗ ንጹህ። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ አልተጻፈ። አንደበቷ ክርክም

የፈለገ ጎበዝ ሰዓሊ ቢሆን ከነ ብርሃኗ ካመጣት ቀልጦ ይሞታል፣ አይችልም። ስለዚህ ፀሐይን መሳል ይቻላል፣ ከነ ብርሃኗ ግን መሳል አይቻልም። ስለ ድንግል ማርያምም መናገር ይቻላል፣ በተሰጣት ክብር መጠን ግን መግለጥ አይቻልም። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በህሊናዋ ከተማ በማሕፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። እኔ ከመሰላሉ ስር አልተኛም ካልክ ንጉሱ ከላይ ተቀምጦ ግን መገናኘት እንደማትችል እወቀው እላለሁ፣ እንደዚህ ለሚል ሰው። እናንተ ግን እድለኞች ነን፣ ከዚች መሰላል ስር ወድቀን፣ ንጉሱ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልንቶ አማላጅቶ ሆይ እናቶ